ሰላም ጤና ስጥና አድማጭ ተመልካቾቻችን ከቶፕንች ኔትወርክ ለታይብ ዜናዎቹን ይዘን ቀርበናል። በቅድሚያ ማርዕስቶቹን በኢትዮጵያ የወተት ገበያ እንቅስቃሴ በህጋዊ ሂደት አልፎ ለህብረተሰቡ ጥቅም ላይ የሚውለው አምስት በመቶ ገደማ ብቻ እንደሆነ የኢትዮጵያ ምግብና መድኃኒት ባለሥልጣን አስታወቀ። ሁሉን የሚያግባባ ነገር ፈልጉና ችግሮቻችሁን በሰላማዊ ውይይት ፍቱ ሲሉ ብፁዕ ወቅዱስ አቡነ ማትያስ አስተናገሩ። ከአምስት ዓለም አቀፍ ኩባንያዎች ጋር የአንድ ነጥብ ስድስት ቢሊዮን ዶላር የውጭ ቀጥታ ኢንቨስትመንት ስምምነት መከናወኑ ተገለጸ። ዲኤችኤል ኢትዮጵያ ለሰራተኞቹ የ35 በመቶ የደሞዝ ጭማሪ ለማድረግ ተስማማ። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ የቱርኩን ፕሬዚዳንት ረሲብ ጠይብ ኤርዶጋንን ለማግኘት ቀድመው ወደ አንካራ እንደሚሄዱ አስታውቀዋል። 95 በመቶ የወተት ሽያጭ በህገ ወጥ መልኩ እንደሚከወን ተገለጸ። በኢትዮጵያ የወተት ገበያ እንቅስቃሴ፣ በህጋዊ ሂደት አልፎ ለህብረተሰቡ ጥቅም ላይ የሚውለው አምስት በመቶ ገደማ ብቻ እንደሆነ ኢትዮጵያ መድኃኒትና ምግብ ባለስልጣን አስታወቀ። በባለስልጣን መስሪያ ቤቱ የእንስሳት ተዋጽኦና አልሚ ምግቦች ኢንስፔክሽን ዴስክ ኃላፊ አቶ መሐመድ ሁሴን ከኢትዮ ኤፍ ኤም ጋር በነበራቸው ቆይታ በኢትዮጵያ 95 በመቶ የወተት ሽያጭ ሂደት ህጋዊ መስመርን ያልተከተለ መሆኑ ተናግረዋል። ወተት ከፍተኛ ጥንቃቄ ከሚፈልጉ ምርቶች ውስጥ አንዱ መሆኑን የገለጹት አቶ መሐመድ ማንኛውም ሰው እንደፈለገ ወተት እያዞረ መሸጥ አይችልም ብለዋል። ነገር ግን ይህ ግንዛቤ በማህበረሰቡ ዘንድ እንደሌለን የጠቀሱት የወተት ምርትና ሽያጭ ከሚያስፈልገው ከፍተኛ ጥንቃቄ አንጻር በጀሪካና በሌሎችም ባልተፈቀዱ እቃዎች ማጓጓዝ ጥራቱን ከማጓደል ባሻገር ለበሽታ አምጪ ተህዋሲያን የሚያጋልጥ እንደሆነም አስረድተዋል። የኢትዮጵያ ምግብና መድኃኒት ባለስልጣን የወተት ጥራትን ለማስጠበቅ ስራዎችን እያከናወነ መሆኑን የገለጹት የአዲስ ኃላፊው ህጋዊ ሂደቱን በተመለከተ ለማህበረሰቡ ግንዛቤ መፍጠር እንደሚገባም ገልጸዋል። ሁሉን የሚያግባባ ነገር ፈልጉና ችግሮቻችሁን በሰላማዊ ውይይት ፍቱ ሲሉ ብፁዕ ወቅዱስ አቡነ ማትያስ ተናገሩ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ የርክበ ካህናት መልአተ ጉባኤ በዛሬው ዕለት በጽራ መንበረ ፓትርያርክ ተጀምሯል። የርክበ ካህናት መልአተ ጉባኤ መጀመሩን አስመልክቶ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ፣ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ፣ ሊቃ ጳጳስ ዘአክሱም ወጭ ጊዜ መንበረ ተክል ሃይማኖት መልእክት አስተላልፈዋል። በመልእክታቸውም ኢትዮጵያን ወደ ተሻለ ልማትና እድገት እናሻግራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ የተንገላችበትን እዩና በቃ በሉ ብለዋል ሁሉን የሚያግባባ ነገር ፈልጉና ችግሮቻችሁን በሰላማዊ ውይይት ፍቱ ያሉ ሲሆን በዚህ አማራጭ እናት ሀገር እፎይታ እንድታገኝ አድርጉ ይህንም ለውድ እናታችሁ የሚደረግ ካሳድርጋችሁ ውሰዱት የቤተ ክርስቲያናችን ወቅታዊ መልእክትና ጥሪም ነው ብለዋል ከሰላም እጦት የተነሳ በእጅጉ እየተጎዳ ያለው ህብረተሰባችን ሰላምና ፍትህ እንዲያገኝ በጸሎትም፣ በትምህርትም፣ በምክርም መስራት እንደሚገባ አሳስበዋል። ለኢትዮጵያ ህዝብ ለእንግልት እየተዳረገ ያለው የሌሎች እጅ ባይለየውም በዋናነት በገንዛ ልጆቹ ነው ያሉት ፓትርያርኩ እናት በገንዛ ልጆቹ አስትንገላታ ማየት እጅግ ይከብዳል፣ አሳዛኝ ነው ብለዋል። እንደዚህ ያለው ነገር በደንብ ያልታሰበ አካሄድ፣ በብስለትና በንስሐ ማስተካከል አሸናፊነት እንጂ ተሸናፊነትን አያሳይምና እንዲታሰብበት እንመክራለን ብለዋል። በተጨማሪም ህዝቡ የተሻለ ማህበራዊ አገልግሎት እንዲያገኝ በኢኮኖሚው ከድህነት እንዲላቀቅ እንደዚህም ሰላሙና አንድነቱን የጠበቀ እንዲሆን በማስተማርና በተግባር በመሳተፍ የህዝብ መሪዎችና አሪያ በመሆን መስራት እንደሚገባም አጽንኦት ሰጥተዋል። ከአምስት ዓለም አቀፍ ኩባንያዎች ጋር የአንድ ነጥብ ስድስት ቢሊዮን ዶላር የውጭ ቀጥታ ኢንቨስትመንት ስምምነት መከናወኑን ተገለጸ። አምስት ዓለም አቀፍ ኩባንያዎች በአንድ ነጥብ 6 ቢሊዮን ዶላር የውጭ ቀጥታ ኢንቨስትመንት መጀመር የሚያስችላቸውን ስምምነት ከኢትዮጵያ ኢንቨስትመንት ኮሚሽን ጋር መፈራረማቸው ተገልጿል። የኢትዮጵያ ገንዘብ ሚኒስቴር አህመድ ሽዴ በኢትዮጵያ ኢንቨስትመንት ኮሚሽን በገንዘብ ሚኒስቴርና በአጋር የልማት ድርጅቶች አዘጋጅነት ሲጋይ በቆየው ኢንቨስት ኢትዮጵያ 2025 ፎረም ስኬታማ ስራ መከናወኑን ገልጸዋል። የገንዘብ ሚኒስቴር አህመድ ሽዴ በፎረሙ ማጠናቀቂያ ላይ ፎረሙ ኢትዮጵያ ለኢንቨስትመንት ምቹ ሀገር መሆኗን ግንዛቤ የተፈጠረበት መሆኑን ገልጸዋል። በፎረሙ ከበርካታ ዓለም አቀፍ ኩባንያዎች ጋር በኢንቨስትመንት ማድረግ የሚያስቻለውን ውይይትና መግባባት መፈጠሩን ገልጸዋል። በዚህ መሰረት አምስት ዓለም አቀፍ ኩባንያዎች በኢትዮጵያ አንድ ነጥብ ስድስት ቢሊዮን ዶላር የውጭ ቀጥታ ኢንቨስትመንት መጀመር የሚያስችላቸውን ስምምነት ከኢትዮጵያ ኢንቨስትመንት ኮሚሽን ጋር ተፈራርመዋል። ኩባንያዎቹ በማዕድንና ሌሎች ዘርፎች ኢንቨስት እንደሚያደርጉም ተነግሯል። የተሟላ የማክሮ ኢኮኖሚ ማሻሻያው ለኢንቨስትመንት ዘርፍ ይዞ የመጣቸው እድሎች በቂ ግንዛቤ መፈጠሩን ተናግረዋል። በቀጣይም በዘርፉ ምቹ ሁኔታዎችን የመፍጠር ስራ አጠናክሮ እንደሚቀጥል ተናግረዋል። ዲኤችኤል ኢትዮጵያ ለሰራተኞቹ 35 በመቶ የደሞዝ ጭማሪ ለማድረግ ተስማማ። ድርጅቱ በስራ ማቆም አድማ ቀናት ከሌሎች ሀገሮች ሰራተኞቹ አምጥቶ ሲያሰራ ነበርም ተብሏል። ዲኤችኤል ኤክስፕሬስ ኢትዮጵያ ከሰራተኞቹ ጋር ባደረገው ድርድር የ35 በመቶ የደሞዝ ጭማሪ አስታውቋል። የዲኤችኤል ኤክስፕረስ ኢትዮጵያ የሰራተኞች ማህበር ሊቀ መንበር አቶ ጥላሁን ታደሰ እንደተናገሩት የድርጅቱ ሰራተኞች የደሞዝ ጭማሪ በመደረጉ ለአምስት ቀናት የተደረገውን የስራ ማቆም አድማ መቆሙን ተናግረዋል። ከሚያዝያ 32017 ዓ ምት ጀምሮ እስከ ግንቦት 52017 ዓ ምት ድረስ የተደረገው የስራ ማቆም አድማ በተደረገው ስምምነት መሰረት መቆሙን አቶ ጥላሁን ገልጸዋል። እቅዳቸው ለሰራተኞቹ 120 ፐርሰንት ደሞዝ ማስጨመር ነበር። ነገር ግን በማህበሩና በድርጅቱ መካከል በተደረጉ ተከታታይ ድርድሮች ለሰራተኞቹ 35 በመቶ የደሞዝ ጭማሪ እንዲደረግ ከስምምነት ላይ ተደርሷል። የደሞዝ ደሞዝ ጭማሪ የተደረገው ከድርጅቱ ከፍተኛ አመራሮች ውጭ ላሉ ሁሉም የበታች ሰራተኞች ነው ያሉት አቶ ጥላሁን ያሰብ ነው የደሞዝ ጭማሪ ባይሳካልንም የተወሰነውን ማግኘት ችለናል ብለዋል። በመስከረም 2018 ዓ.ም የድርጅቱ ሰራተኞች ማህበርና የዲኤችኤል ኤክስፕረስ ኢትዮጵያ አዲስ የህብረት ስራ ስምምነት ለማድረግ መስማማታቸውን ሊቀመንበሩ ገልጸዋል። ዘጠና በመቶ የዲኤችኤል ኤክስፕረስ ኢትዮጵያ ሰራተኞች የማህበሩ አባል መሆናቸውን የተናገሩት ሊቀመንበሩ በቅርቡ የተቀጠሩ አዳዲስ ሰራተኞችና የድርጅቱ አመራሮች ባለፉት ቀናት በተደረገው የስራ ማቆም አድማ እንዳልተሳተፉ፣ በአድማው ምክንያት ሊደርሱ የሚችሉ ጉዳዮችን ለመቀነስ ከሌሎች ሀገሮች ሰራተኞች ጋር አስመጥቶ ሲያሰራ መቆየቱንም ተናግረዋል። የዲኤችኤል ኤክስፕረስ ኢትዮጵያ ቅርንጫፍ ቢሮ ከስምምነት ተደርሶበታል ስለተባለው የ35 በመቶ የደሞዝ ጭማሪ በተመለከተ ምላሹን ለማካተት የተደረገው ጥረት አልተሳካም። ባለፈው ሳምንት ድርጅቱ ሁሉንም ወገኖች ተጠቃሚ የሚያደርግ የጋራ ድርድር ለማዘጋጀት ዝግጁ መሆኑን ገልጿል። ድርጅቱ በወቅቱ በኢሜይል በሰጠው ምላሽ የድርጅቱ ሰራተኞች ደህንነትን ማስጠበቅ ባህሉና ዋና መለያ ባህሪው ነው ሲሉም አስታወቁ ነበር። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ የቱርኩን ፕሬዚዳንት ረሲብ ጠይብ ኤርዶጋንን ለማግኘት አስቀድመው ወደ አንካራ እንደሚሄዱ አስታውቀዋል። ከሩሲያው አቻቸው ጋር ሐሙስ ዕለት በሚያደርጉት ቀጥተኛ ንግግር ላይ እንደሚገኙ አስታውቀዋል።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 ክሬምሊን በዚህ በፊት ጫና ለመፍጠር መሞከር ረብ የለሽ ስትል ያስጠነቀቀች ሲሆን ለሚቀመጡ መስፈርቶች ምላሽ እንደማትሰጥ ተናግራለች። አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ለለት የያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።